የፍትህ ጉዳይ ሰላም ሰላም፣ ጤና ስትልን ተመልካቻችን ጠበቃ አንዳርጌ ካሲን ይህ የፍትህ ጉዳይ የቲዩብ ቻናል ነው። ርዕሰ ጉዳይ አድርጌ የመጣሁት ከዚህ ከባልና ሚስት ንብረት ከማስተዳደር መሸጥ መለወጥ ብሊሆን ይችላል ውክልና ጋር ታይዟል። እንግዲህ ሰሞን እንደምንመለከተው ትልቅ ይሆናል። እንግዲህ ይሄ ወደ ጉዳይ የመጣ ወደ መድረክ የመጣው የመድረክ ሰዎች ታዋቂ ሰዎች ስለሆኑ ነው። እዚህ ማለት ይሄ አትሌት ገለቴ ማለት ነው እንጂ ሌላው በጣም ብዙ ሴቶች ሲጎዱ እንመለከታለን። ሲጎዱ ደግሞ የምንመለከተው ብዙ ጊዜ በፍርድ ቤት ክርክር ነው። ከሱ ጋር ተያይዞ አንዳንድ ነጥቦችን እንስጥ። የመጀመሪያው እንግዲህ እንዴት ነው ንብረት ማስተዳደር ውክልና የሚሰጡበት መንገድ አለ። በቤተሰቡ ሕጉ አንድ ድንጋጌ አለ እንግዲህ፣ ባል ለሚስት ወይም ሚስት ለባል የግል ንብረቱን በሙሉ ወይም በክፍል እንዲያስተዳድርለት ውክልና መስጠት እንደሚችል ተደነጓል። እንግዲህ ማስተዳደር ማለት መሸጥ መለወጥ የሚጨምር አይደለም። ማስተዳደር ማለት ማከራያት ሊሆን ይችላል ኪራይ መሰብሰብ እንደዚህ የመሳሰሉ ናቸው እንጂ መሸጥ መለወጥ የለውም። ምክንያቱም እንግዲህ በተለይ ደግሞ ከማይንቀሳቀስ ንብረት ጋር ታይዞ፣ እንግዲህ የማይንቀሳቀስ ንብረት ሲባል ቤት ስለሆነ በጣም ክሪቲካሉ ውክል ነው፣ የመሸጥ የመለወጥ ውክልና አለው የለውም ነው። የመሸጥ የመለወጥ ውክልና የያዘ ደግሞ የውክልና ሰነድ ፓወርፉል ውስጥ ኮንተንቱ የያዘው ሰነድ እጅግ ወሳኝ የሚባል ሰነድ ነው። ስለዚህ ከሱ ጋር ታይዞ፣ እንግዲህ ባልና ሚስት ቢሆን የመሸጥ የመለወጥ የሚያስችል ልዩ ውክልና አንዱ ለአንዱ መስጠት እንደሚችሉ ግልጽ ነው። ምክንያቱም የሚተዳደረው በምኑ ነው? የፍታ ቢርጉ ከተመለከተው በፍታ ቢርጉ ውስጥ በተመለከተው በውክልና ሕግ መሰረት የሚያደርገው እንግዲህ በቤተሰብ ሕጉ ሚስት ለባል ባል ለሚስት የግል ንብረቱን ወይም የከፊል ንብረቱን የሙሉ ንብረቱን እንዲያስተዳድር ውክልና ይሰጠዋል ሲባል የመሸጥ የመለወጥ ውክልና ይሰጥ ማለት አይደለም። አንድ ሁለተኛው ደግሞ የጋራ ንብረታቸውን ለምን አልተመለከተው ነው በህጉ ላይ? የጋራ ንብረታቸውን በተመለከተ አንዱ ለአንዱ እንዲያስተዳደርለት ውክልና መስጠት አይችልም ማለት ነው ወይ እና ህጉ ምን ማለት ነው የሚለው ጉዳይ አንደኛ የእንትናቸውን የጋራ ንብረታቸውን በጋራ ያስተዳድሯል ተብሎ ኤክስፔክት ስለሚያደርግ ነው። የቤተሰብ ህጉ መነሻ የሚያደርገው የግል ንብረትን በከፊልም በሙሉ አንዱ ለአንዱ እንዲያስተዳድር ውክልና መስጠት እንደሚችል መፍቀዱና መደንገጉ አንደኛ ይሄ የባልና ሚስት የመተጋገዝና የመረዳዳት ሞራላዊ ግዴታ የመነጨ ነው የውክልና፣ እንጂ አይ የጋራ ንብረታቸውንን በሚመለከት አንዱ ለአንዱ እንዲያስተዳድር ውክልና መስጠት አይችልም ማለት አይደለም። ግን የጋራ ንብረታቸውን በሚመለከት አብረው የጋራ ስለሆነ አብረው ያስተዳድሩታት ተብሎ ስለሚጠበቅ ነው። የግል ንብረት ደግሞ አንደኛው በባለግሉ ማስተዳደር ይችላል። ካልሆነ ደግሞ ከመተጋገዝና ከመረዳዳት በመነጭ መንገድ ሌላኛው ተጋቢ የአንደኛውን የግል ንብረቱን በሙሉ ወይም በከፊል እንዲያስተዳድርለት ውክልና መስጠት ይችላል ማለት ነው። ስለዚህ ጥንቃቄ የሚደረገው እንደውም በጣም ጥንቃቄ የሚደረገው ውክልና በምንሰጥበት ጊዜ፣ በተለይ ደግሞ ምን አይነት ውክልና እንግዲህ ቀደም እንደተነገርኳችሁ የማስተዳደር ውክልና ማለት ከመሸጥ መለወጥ በስተቀር ያለ ነው። ለምሳሌ ኪራይ መሰብሰብ ሊሆን ይችላል፣ ማከራያት ሊሆን ይችላል። እነዚህ ነገር ናቸው የአክቶፍ ማኔጅመንት የሚባሉት የማስተዳደር ስለዚህ ያስተዳደር ውክልና የሚባለው እንግዲህ መሸጥ መለወጥ ውክልና የሌለው ማለት ነው በተለምዶ ማህበረሰቡ ሙሉ ውክልና ይላል በተለምዶ ማህበረሰቡ ሙሉ ውክልና የሚለው የመሸጥ የመለወጥ ውክልናም አለው የማስተዳደር ውክልና ስለዚህ ጥንቃቄ የምናደርገው የመሸጥ የመለወጥ ልዩ ውክልና ስንሰጥ ከማስተዳደር ያለፈ ውክልና መሸጥ መለወጥ ያለበት ውክልና ስንሰጥ ጥንቃቄ ባደርግ ያስፈልገናል የመጀመሪያው መስጠት አለብኝ ወይ መሸጥ መለወጥ የሚያስችል ውክልና መስጠት የግድ ነው ወይ የሚለውን ነገር ማየት ይጠይቃል። በተለይ ሞ ከባልና ሚስት ጋር ታይዞ አምነዋለሁ ወይ? ምንም ጥያቄ የለም። ሰው አብሮ ስለኖሮ ብቻ ይተማመናል ማለት አይደለም። ባይዞ ዝም ብሎ ተቻችለው መኖር የሚባልም አለ ባይደፍኔሽን። ስለዚህ አሁን በየፍርድ ቤቱ አንዳንድ ጊዜ የምንመለከታቸው ነገሮች በተለይ ከባልና ከሚስት ንብረት ክርክር ጋር ታይዞ በውክልና ውክልና ይይዛል ባልየው ቀድሞ ሽጦታል ስለዚህ በክርክር ሂደት ይ ቤታ ጥፍቶታል ለቀለበ ጥፈት ነ ለልጅ ትምህርት የጥቂያ ጥፍተ ይላል ራሱ አሸሽቶም ሊሆን ይችላል ፖዛት ማለት እነዚህ ጥንቃቄ ማድረግ ያስፈልጋል የመሸጥ የመለወጥ ውክልና ያለበት ሰነድ ስትሰጡ የመጀመሪያው መስጠት አለብኝ ሁለተኛው ደግሞ ውክልናም ስትሰጡ ቢሆን ውልና መስጃ ስትሄዱ ማንበብ ያስፈልጋል አንዳንድ ጊዜ ምንድን ነው የሚያደርጉት የመሸጥ የመለወጥ ውክልና ለመስጠት ሳያቀዱ ነገር ግን ካለማንበብ የተነሳ በውስጡ የውክልና ሰነዱ የመሸጥ የመለወጥ ውክል ይዘት ስላለው ይፈርማሉ። ኋላ ክርክር ላይ ወደ ፍርድ ቤት ክርክር ሲሄድ፣ አይ የመሸጥ የመለወጥ ውክልና ኳ አልሰጠውም ብለው ይከራከራል። ስለዚህ የሚታየው ደግሞ ሰነዱ ነው። በእርግጥም ከመጀመሪያው ላይ የመሸጥ የመለወጥ ውክልና በእነሱ አስተሳሰብ በውክልና በተለይ በሴቶቹ የመሸጥ የመለወጥ ውክልና ላለመስጠት ፈልገ ይሆናል። ነገር ግን ካለማንበብ የተነሳ የመሸጥ የመለወጥ ውክልና እየሰጡ አሁንም ጉዳዩን የሚረዱት ጉዳዩ የፍርድ ቤት ክርክር ሲደርስ መሆኑን እየተመለከተ ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ መሻር ውክልና እንደ የመሸጥ የመለወጥ ውክልና ከሰጣችሁ እኮ ኤኒታይም መሻር ይቻላል። ለምሳሌ ደስ የማይላችሁ ነገር፣ የሚያጠራጥር ነገር ካገኛችሁ መሻር ያስፈልጋል። መሻር ላይ አሁንም ስህተቱ አሁንም ስህተቱ ውልና መስጫ ሄዳችሁ መሻር ነው ጥሩ ነው። ከሻሯችሁ በኋላ የተሻረ መሆኑን ለባህል መስጠት ያስፈልጋል። የመጀመሪያው ደግሞ ዋናው ውክልና የተቀበለ የወሰደው ስለሆነ እሱንም አምጣ ብሎ መቀበል ያስፈልጋል። ሌሎች ጠፍተዋል ምናምን የሚል ሌሎች ሌሎች እርምጃዎች አሉ። ማማከር ያስፈልጋል። ጠፋ ከተባለ ለምሳሌ የጠፋ ስለመሆኑ ከፍርድ ቤት በራሱ ወጪ አስወስኖ ማምጣት እንዳለበት ጉድ ነገር፣ ያም ካልሆነ ደግሞ ወደ መክሰስም ሊሆን ይችላል። ያን ማድረግ ፈቃደኛ ካልሆነ መክሰስም ሊያስፈልግ ይችላል። ጉዳዩ በጣም ክሪቲካል ከመሸጥ ከመለወጥ ውክልና ጋር ታያይዞ፣ አሁን ችግሩ በአንድ ቤት እየኖሩ ባልና ሚስቶች ይህን ያደርጋሉ ያደርጉ አስቸጋሪ ነው ነው። እንደ ምን ወደ አንድ የገጠሜ ነገር ወደ አሰላ አካባቢ ባልና ሚስት ናቸው። ስለዚህ ባልና ሚስት እያሉ ሚስት ውክልና ነው ሄዳ ሽራለች። የመሸጥ የመለወጥ ውክልና ነበር አንስታለች፣ አንስታለች ግን አልሰጠችውም። ዝም ብሎ ቁጭ ብሏል። እንግዲህ አብሮ እየኖረ ሰው ነው ማለት ውክልናውን አስቻለ ብሎ መስጠት እንደ አንድ አብሮ ለሚኖር ሰው ሊያስቸግር ይችላል። መጨረሻ ላይ ምንድን የሆነው ወደ ክርክር ወደ ንብረት ክርክር ሲሄዱ እሷ የሻሮቹ መሆኑን አቀረበች። በፍዴ ክርክር በፍዴ ክርክር የሻሮቹ መሆኑ አስቀመጠች። ነገር ግን ዋናውን ውክልና የሰጠችውን ውክልና አልተቀበለችውም። በዛ ውክልና መሰረት ደግሞ ብዙ ንብረት ቤት፣ መኪና ተሽጠዋል። ስለዚህ ውክልናውን አንስቻል የሚል ክርክር ብታቀር ምን ዋጋ ነው? የሻሮቹ መሆኑን የምታውቀው እሷና እሷ ናት። ካልሆነ ዋናውን ሰነድ ዋናውን ሰነድ አልተቀበለችም። የተሻረ መሆኑም ለባል አልተሰጠም። ስለዚህ ከዚህ ነገር እንደዚህ አይነት ችግሮችም አሉ። ስለዚህ መሽኮርማም ሳያስፈልግ መምሳይ ያስፈልግ ይሄ ዩሉታ ሳያስፈልግ የሚያጠራጥሩ ነገሮች ካሉ ውክልናውን ከመጀመሪያው ውክልና አለመስጠት መሸጥ መለወጥ ያለው ውክልና አለመስጠት። ሲቀጥል ደግሞ በጣም ምን ትራንዛክሽን ጋር ከግብይት ጋር ታይዙ ግልጽ ያልሆኑ ነገሮች ትራንስፓረንት ያልሆኑ ነገሮች ካሉ ወደው መሻር ጊዜ ሳይሰጡ ሽሮ ደግሞ ቀደም እንዳልኩት በጣም በተደጋጋሚ ችግር እየተስተዋለ ያለው መሻር ማለት ውልና ማስረጃ ሄዳችሁ የሰጣችሁን ውክልና መሻር ብቻ አይደለም። እሱ ትክክል ነው፣ የመጀመሪያው ሂደት ነው። የተሻረ መሆኑን ግን ባህል ማወቅ አለበት። የተሻረ መሆኑ ሰነዱን ተሽሮን ውክልናውን አንስቻል ብሎ መስጠት አለባቸው። እሱ ብቻ ሳይሆን ደግሞ የመጀመሪያ የሰጣችሁን ውክልና አምጣ ብሎ መቀበል ያስፈልጋል፣ ዋናውን ኦሪጅናል። ስለዚህ እስከዚህ ድረስ መሄድ ነው የሚያስፈልገው። እንዲህ ሁልጊዜ ዝም ብሎ ጉዳቱና ለቅሰው እየቀጠለ መሄድ የለበትም። ጥንቃቄ ማድረግ፣ የህግ ሰዎችን ደግሞ ማማከር በዚህ ረገድ በዚህ ረገድ ምን ላድርግ የሚለውን ነገር ለህግ ሰዎች ማማከር ያስፈልጋል። ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።